ቆይ እነማናችሁ? እንደዚህ የምታደርጉት ምንድን ነው? ለምንድን ነው እዚህ አስራችሁ ያስቀመጣችሁኝ? ወይኔ ወይኔ፣ ዳይት ሲጀምር አንድ ነገር ልንገራችሁ ወንድ ልጅ ሁላችሁ ከኋላ አይቆምም። እሺ፣ ከፊት ለፊቴኑ እናቁሙ። ወንድ ከሆናችሁ ከፊት ለፊቴኑ እናቁሙ። ወይኔ ቆይ፣ ከእኔ ምንድን ነው የምትፈልጉት? ምንድን ነው የምትፈልጉት? ወዴት ነው? የማናገርሽ ጉዳይ አለ። ውይ አሁን አይሆንም፣ በጣም ቸኩያለሁ ያለ አረ ሴትዮ ቆይ ምን ሆነሽ ነው እንዴ? ሀገሪቷን የማስተዳድረው እኔ ነኝ አልሽ እኮ ጭራሽ። ለቀልድ ነው እንዴ? ዞር በልኝ። በእናት በጣም አስቸኳይ ነገር ገጥሞኛል። እየሰማውክ ነው ምን እና ዳዊት፣ ደህና ነው እንዴት? ዝም ብለህ ታያለህ? እሻውን፣ የሆነ ነገር አድርግ። ዳዊት፣ እነዛ ጭራቆች እጅ ገብቶማ ዝም አልልም። ምንም ብትል አልሰማህም። እኔም መጣሁ። እንዴ፣ አንቺ ብትወጪ ነው እንዴ? እና እኔ ታዲያ ምቼ የምንሰራለሁ እዚህ? እስቲ ዞር በልበና፣ ትቸኩያለሁ። እንደውም የት እንደምትሄጂ ካልነገርሽኝ አትወጭም። ሳሚ ቸኩ እያለው፣ ዳዊት ችግር ችግር ነው የእኔ ያለው። ማለት ምን ሆነ ደግሞ? እሱ የህይወትን ልጅን ፍለጋ ወጥቶ የሆኑ ሰዎች አግተውታል። እና አንቺ እሱ እንዴት አወቅሽ? የሰላም ቆሌ ነግሮኝ። ይልበል እስቲ ዞር እንዴ። ራሱ እንደ ጀግና የሚቆጥረው ዳዊት ዛሬ ራሱን ማዳን አቃተው። ለነገሩ እኮ ቦታው ላይ ስትሆን ሁሉም ነገር ቀላል አይደለም። ወይኔ አምላኬ፣ እባክህን ዳዊትን ጠብቅልኝ። ቆይ ለምንድን ነው የነገርኩት? የሆነ ነገር ከሆነ ጸጸቱን አልችለው። ፈጣሪ ሆይ ከጉድ አውጣኝ። ዳዊትን ምንም እንዳይሆን ጠብቅልኝ። ወይኔ ጉዴ፣ አሁን ምን አባቴ ነው የማደርገው? ከጉዳው ጣኝ ፈጣሪ፣ በእኔ ምክንያት ምንም እንዲሆን አልፈልግም። አምላኬ፣ የዛሬን ተለመነኝ። በእኔ ምክንያት ነው እዚህ ችግር ውስጥ የገባው። ተለመነኝ አምላኬ፣ ወይ እባክህ ዳዊትን እንጠብቅልኝ። እናንተም ማትረቡ ለምንድነው ፊት ለፊት መታችሁ የምትፈልጉትን ነገር የማትናገሩት? ለነገሩ ይኸውላችሁ፣ እሱን ለመናገር የሚያስችል በቂ ድፍረት የላችሁ። ቦቅባቆች፣ ፈሪዎች ናቸው። ወንዶች አይደላችሁም እናንተ። ፈጣሪ ወይ፣ እንደዚሁ እኛ ልቀር ነው እንዴ? እነዚህ ቦቅባቆች፣ ወይ አይመጡ ወይ አይናገሩ እንዴ? ቆይ መንፈስ ናቸው እንዴ? ለነገሩ ይኸውላችሁ፣ እዚህ እንደሆናችሁ አውቃለሁ። እሺ፣ ለነገሩ እኔ እንደዚህ አስራችሁ እዚህ ጋር በማስቀመጥ ምንም የምትጠቀሙት ጥቅም የለም። እንደሆን ውጥ፣ ወንድ ከሆናችሁ ዳዊትን ብቻውን መተው አልችልም። እሱ እኮ ምንም የማያቅንጹ ሰው ነው። የፈለገው ነገር ይምጣ እንጂ እሱ ወደ ሞትና ወደ ሕይወት እየሄደ እዚህ ቁጭ ብዬ መጠበቅ አልችልም። አሁን በቃ ወደዛ እየመጣው ነው። ቻው ሳሩን የተፈጠረውን ሰምተሻል አይደለም? ዳዊትን አገኛችሁት? አንቺ ውዳቂ አታፍሪም እንዴ? ገና ደግሞ ታስገደዋለሽ? ሽ ሳሩን እባክሽን የሆነ ነገር አድርጊ። እኔ እሱ ምንም እንዲሆን አልፈልግም። እና አንዲ ጎዳ ካልፈለግሽ ለምራሽን ሲጣርገሽ አትገይም። ሳሩን አንቺ አንድ ነገር አድርገሽ አድኘው እንጂ እኔ አንቺ ያልሽኝን ነገር በሙሉ አድርጋለሁ። እባክሽን ሳሩን እባክሽ። አዝናለሁ፣ በጣም እረፍዷል እስካሁን ድረስ የሆነ ነገር አድርገውት ይሆናል። ኧረ በስመ አብ! በይ እንዴ ከአንድ በትሽ እንኳን ጥሩ ነገር ይውጣ። ቆይ አንቺን ግን ምን ባደርግ ነው የምገላገልሽ? ሳሩን ወንድምሽ ጠፍቶ የእኔ ጉዳይ ነው የሚያሳስብሽ? ቆይ ዳዊት ጠፍቶ ምንም እንዳልተፈጠረ እጅሽን አጣጥፈሽ ቁጭ ልትይ ነው? ቆይ ማን ስለሆንሽ ነው እኔ ልታዥኝ የምትሞክሪው? ኧረ ይሄ እኮ ትዕዛዝ አይደለም። እኔ አንድ ነገር ማድረግ ትችላለሽ ብዬ ነው ውልሽ ዳዊት እንዳይጎዳ ብቻ ጸሊ። አንድ ዘለላ ጸጉሩ ቢነካ ከአንቺ ራስ አልወርድም። እሺ ወይ ጉድ። ቆይ እሺ ምን ላድርግ? ምንድነው ማድረግ ያለብኝ? እኔ እኮ ግራ ገባኝ። ማድረግ የምችለው ነገር በኖረና የሚከፈለውን ዋጋ ሁሉ ከፍዬ ባመጣሁት። ይሄንን ያህል ተወጇለሽ። እኔ ማንንም አልጠላም። አይ ይሄኛው መውደድ ይለያል። የልብ ምትሽን ራሱ እየሰማሁት እኮ ነው። ዳሩ የህልም ሩጫ ነው። አንቺን ከዳዊት ጋር ማሰብ ራሱ ለእኔ ሞት ነው። እሺ ሳሮን እባክሽን፣ የሆነ ነገር አድርጊ። እኔ እርግጠኛ ነኝ ጨካኞች እጅ ነው የገባው። ያንቺን የማትረባ ትንሽዬ ልጅ ለመፈለግ ብለን ተመልከች ስንቶቻችን ችግር ውስጥ እንደምንገባ። አረ አይባልም። ለነገሩ ስላልወለድሽ አይገባሽም። አንቺ ሻ ዘረቢስ ነሽ እያልሽ ነው? አረ እኔ እንደዛ ለማለፍ ፈልጌ አይደለም። ሳሮን ያሳምምሽኝ ነው። ልቀቂኝ። ጠብቂኝ። ሺ ሞትሽ በቅርብ ነው የሚሆነው። አንቺ የእውነትም ለይቶልሻል። ሄሎ የልጁ ስልክ እስካሁን ድረስ አይነሳም። ይሄኔ ደህና ሰው ይዞ ቢሆን ኖሮ ይሄኔ አምልጦት ነበረ። እሺ አግኝታችሁ አሳውቁኝ። ሳሩን እንዴትም አድርገሽ ቢሆን ወንድሜን አስለቅቂው። አቤት እኔ ነው የምታናግሪኝ? አዎ አንቺን ነው። ዳዊትን አስለቅቂው። እንዴ እኔም ማድረግ እችላለሁ እንዴ? አዎ ትችላለሽ። ወንድሜ እንዲጎዳ አልፈልግም። እኔም አልፈልግም። የምችለውን እያደረግኩ ነው። በሙሉ አቅምሽ ተጠቀሚ። አውቀሽ ካልሆነ በቀር ለአንቺ በጣም ቀላል እንደሆነ አውቃለሁ። ደግሞ ይሄ ምንድን ነው? አንቺም እንደ ህይወት መዘባረግ ጀመርሽ እንዴ? ለነገሩ ያንን ቪዲዮ ከቀረሽኝ በኋላ አንቺ ማመን የለብኝም። ሳሩን ወሬ አታስቀይሺ። ወንድሜን ወንድም እንፈልገዋለሁ። እሩት ይመስለኛል፣ ሰሞኑን በጣም ጭንቀት በዝቶብሻል። ግቢና ረፍት አድርጊ። በዚህ ሰዓት ረፍት አይደለም ያስፈልገኝ፣ ወንድሜ ነው የሚያስፈልገኝ። ሰው የገዛ ቤት ውስጥ ጥላት አስቀምጦ ይቸገራል። እሺ ሩት ያገኙሽ ነገር አለ? አይ ሳሚ፣ ምንም ነገር የለም። ሳሩንም እዚህ ተቀምጣለች። እባክህ የሆነ ነገር አድርግ። ይውላችሁ እናንተ ተረጋጉ፣ እኔ የምችለውን እያደረግኩ ነው። ግን ምንም ፍንጫ አላገኘውም። እሺ፣ ቆይ የባለፈው ቦታ አየኸው? የቀረኝ አንድ ቦታ ብቻ ነው። አሁን ወደዛ እየሄድኩ ነው። ለማንኛውም በጥንቃቄ አድርገው። አዲስ ነገር ሲኖር ደውልኝ። ቆይ ካልሆነ ልምጣ እንዴ? ምናልባት ልጠቅም እችላለሁ። ቆይ ምን ሆነሻል ልጅት? ትክክለኛ ወንድምሽ ላልሆነ ሰው ምንድን ምንድነው ይሄን ያህል መጨነቅ ተገቢ ነው ነው ወይስ እያስመሰልሽ ነው? የማትረባ አንድ ቀን እንኳን ቁም ነገር አታወሪም። ሄሎ ምን አለ ዘጋሽው? ምንም ነገር የለም። በእሱ ቦታ ምን አለበት? እኔም በወሰዱኝ። እንደሱ የማትበይ ምንም እንደማይሆን ተስፋ አድርጋለሁ። አዎ ባይሆን ነው የሚሻለው? ዳዊት አንድ ነገር ከሆነ ግን የማደርገውን እራሱ መገመት አትችይም። ለራሴ ተጨናንቄ ያለሁ፣ የባሰ እንድጨነቅ አታደርጊ። ተረጋጊ፣ በቃ ዳዊት ምንም አይሆንም። አዎ ምንም አይሆንም። ህረ ፈጣሪ ማያደርግብን። ሂዊ እኔ እዚህ መቀመጥ አልችልም። ሄጄ የሆነ ነገር ማድረግ አለብኝ። አይ የትም አትሄጂ። ደግሞ አንቺንም ይዘው የሆነ ነገር ቢያደርጉሽስ። እና እኔ እዚህ ተቀምጬ በጭንቀት ላብድ ነው እኮ። እስኪ ትንሽ እንጠብቅ፣ ካልሆነ ሁለታችንም አብረን እንሄዳለን። ሳሮን አሁን የመጣችሁ ወይስ ቆየች? ትንሽ ቆየች። ለምን ጠየቅሽኝ? አይ ምንም። ግን ምን ያህል ልቧ እንደደነደነ አየሽ አይደል? እሷን ታያት፣ ጤነኛ አይደለች። ጤነኛማ ናት፣ አውቃ ስታስመስል ነው። በፊት የነበራትን ማንነቷን ስለማታቂ ነው። ሳሮንን ከማመን በሞት ይቀለኛል። በጭራሽ አላምናትም። አሁን ከእሷ በላይ የዳዊት ነገር ነው ሊያስጨንቀን የሚገባው። አውቃለሁ ሂዊ፣ ግን ምንም ማድረግ እየቻልኩ አይደለም። አሁን ሳሚ የሚለንን ከሰማን በኋላ አብረን እንሄዳለን። አንቺማ እዚህ ነው ምትሆኘ። ብቻሽንማ ከሞትን ም፣ አብረን ነው የሚሆነው። ይሄ ራሴን በጣም እያመመኝ ነው። እኔ በቃ ወደ ውስጥ እንግባ። አልገባኝም። ቆይ ምን እየተካሄደ ነው እንዴ? ረሳችሁኝ እንዴ ጭራሽ? እዚህ ጋር እኮ ሰውን ያሰራችሁት። ወይኔ ወይኔ፣ ዳዊት አንዴ ብቻ ፍቱኝና ምን እንደምንመጣ እናያለን። እሺ አንዴ አንዴ ብቻ ፍቱኝና፣ ሁሌ ፍቱኝ ነው። ወይኔ ወይኔ ወይኔ ልነሳ ብቻ ሰው የለም። እንዲ ሩቴ ትንሽ አይዞሽ፣ አትጨነቂ። ዳዊት ምንም አይሆንም። እኔ ግን በጣም ፈርቻለሁ የሆነ ነገር እንዳይሆን። ህይወት፣ ህይወት። አቤት። ይኸውልሽ አንድ ቦታ እሰጥሻለሁ፣ እዛ ሄደሽ ታጣሪያለሽ። እኔም ሌላ ቦታ ሄጄ አጣራለሁ። ሩት፣ ስለተኛሽ መቀስቀስ ስላልፈለግኩ ነው። አረ እኔ ዳዊት ላገኘው እንጂ ሲኦልም ቢሆን ሄዳለሁ ይልሽ። ይሄ ልብ ሚነካ አማርኛ ሽን ተይና፣ አሁን ፍጠኝ፣ ጊዜ የለንም። እሺ፣ የት ነው ቦታው? ወደ ጉሊቱ ስንሄድ ያለው መጋዘን የለም? እሱ ጋር ሁኚ፣ ወደ ውስጥ እንዳትገቢ እሺ? እሺ፣ በቃ ሄጃለሁ። ሄሎ አካባቢው ላይ ናችሁ አይደል? በቃ እየመጣሽ ነው። እራቅ ወዳለ ቦታ ወስዱና አስወግዷት። አዎ ስለ ልጅቷ ምንም አዲስ መረጃ የለም። እሺ እሺ አጅሪት፣ ወዴት ነው? ሳሮን ዳዊት ያለበትን ቦታ አጣሪ ብላ ልካኝ። ሳሮን አንቺን አጣሪ ብላ ላከችሽ? አዎ፣ ጊዜ የለንም ልሂድ። በቃ ተመለስሽ እንዴ? ሳሚችህ ልከቀኝን ልሂድበት። ስሚኝ፣ ከፈለገች እራሱ ሄዳ አትፈልጉም እንዴ? አንቺም ትሰሪያለሽ። ቦታ ተከፋፍለን ነው እንዴ? እሷ ሌላ ቦታ ሄዳለች። ሰሚችሻለሁ ግን አዝናለሁ። የትም የሄዳችም ለምን ሲባል ለደህንነትሽ ሲባል በኢሳት የአንቺ ደህንነት የት ተጠበቀ? አይደለም ዳዊትን ብቻውን ልተወው አልችልም። እንግዲህ ቼክ አትበይ ዳዊት፣ ምን ያልፈለኩት ቦታ የለም። ስለዚህ ዋና ኢላማቹ አንቺ ነሽ። ስለዚህ የትም መሄድ አትችይም እያልኩሽ ነው። ህይወት ሳሚ፣ ልቀቀኝ አንተ። እሱ ቦታ ላንቺ አይሆንም። እንደና ዳዊትን ብቻውን ነው። እንዴት ምን ተሰው? ሳሚ፣ አንቺ እዚህ ምን ሰሪያለሽ? ሳሚ እኮ ሁኔታ ውስጥ ጥሩ አይደሉም ብሎ መለሰኝ በህይወት አንድ ጥሩ ነገር ልሰሪ ነበር፣ እሱንም አልቻልሽም። የሆንሽ ጥቅመ ቢስ ህይወት፣ ወደ ውስጥ ግቢ። አንቺ ምንምልሽ ቅድም አይችሽ ነበር። እዛ ምን እያረክሽ ነበር? ዳዊት ነው የምትፈልጉት? እናንተ ብቻ ናችሁ እንዴ? እሺ። እና ህይወትን ለምንድነው ወደ ተሳሳተ ቦታ ይላክሻት? አይ የተሳሳተ አልነበረም። እዛ አካባቢ እንደነበረ ሰምቼ ነው። እና መረጃው ትክክል ከነበረ አንቺ ለምን ራስሽ አልሄድሽም? አይ እንግዲህ ሳሚ፣ የፖሊስ ጥያቄ ነው ወደዛ አድርገው ምንም ማያሳምን ሰበብ ነው የነገርሽኝ ሳሚ። አለማመን መብት ነው። እኔ የክርክር ጊዜ የለኝም። አምልጭ አንድ ቀን ባይለኛውን የምትወርቂው እሺ፣ እመኝ። ሩት፣ ደህና ነሽ? ምን ሆነሽ ነው እንደዚህ የተኛሽው? ብዙ ተኛው እንዴ? ቀላል ለጠጥሽው እንዴ? ሰሚኝ ማ እሩት። እስካሁን ድረስ እኮ የዳዊትን መገኛ አላወቅንም። ቆይሳሮ እንስዳ። እኔ እንጃ ቅድም የሆነ ቦታ ልካኝ ልጄ ነበረ፣ ሳሚ መጣና ይዞኝ ተመለሰ። አይ ሳሚ ለመጀመሪያ ጊዜ ጥሩ ስራ ሰራ። ያልኩሽን አልሰማሽኝም እንዴ? ዳዊትን እንዳላገኘው ሳሚ መጥቶ ይዞኝ ተመለሰ እኮ ነው ያልኩሽ። እንዴት ነው ይሄ መልካም ነገር የሚሆን? ይሄ አንቺ እኮ ንጹህ ስለሆንሽ ነው። እነዚህ ብሽቆች፣ ቆይ እስከ መቼ ነው እዚህ ላይ ያስሩኝ የሚፈልጉት? ወይኔ ዳዊት፣ ወይኔ ዳዊት። የማንም ወሮ በላ መጫዎች አሉን አንዴ ብቻ ከዚህ ቤት ልውጣ፣ ማን እንደሆንኩኝ ነው የማሳያችሁ፣ ለሁላችሁም። ሰምታችሁኛል? ደግሞ ወይኔ። ማን እነ ማናችሁ? ማን የመጣው? ምንድን ነው የምትፈልጉት? ካለ እነ ማናችሁ? ውሻ አንተ ነበርክ አይደል? እንደዚህ ያደረግከኝ ክብረ ቢስ! ላድነው ነው የመጣሁት እኔ። ቆይ እነማን ናቸው እንደዚህ ያደረጉኝ? የት አሉ? የት ናቸው? እንግዲህ እኔ ማንንም አላየሁም ወደዚህ ስመጣ ማንም የለም። አንተ ግን እንደዚህ የሆነ ማየት በጣም ያዝናናል። አንተ ቆያምል እ ለምንድን ቆመ ከምታየኝ ማፈታኝ? እንደዚህ ሆኜ እያየሃል እንዴ? ራሱን መፍታት አችልም ወይ ፈጣሪ? ሳሚ እንደምታያለኝ ሁለት እጅ ነው። እነሱም እንደምታስረል እያየህ እንዴ? ግን ጀምድነትን እኮ ላየ እንኳን በገመድ ለታሰረ በሰንሰለት ብትታሰር በጥሰህ እምትወጣ እኮ ነው ምትመስለው። አንተ ማትረባ ይሁን ጊዜ አታቃጥለሽ። ምን አለ አንድ ቀን አንድ ቀን እንኳን ደህና ነገር ሰርተህ ብትመሰግን? እኔ ማንንም ሙጋሳ ፈልጌ አይደለም። ስለምፈልግ ምን አደረግኩት? እና ታዲያ ማድረግ አልፈለክ ለምን መጣ? ነገር ለምን መጣ? እኔማ ጉድን ሊብዬ ነበር። ይኸው በጣም ፈሪን ዶንክ እሺ አመስግነኛ፣ በላ እድሜ ለኔ ይበር። እኔ ባለው እንደዚህ መጫወቻ ነበር የሚያደርጉ። ምስጋና ነው ያልከው፣ ይሄ ምስጋና ክብረ ቆይ የት ነበርክ? እንደገመትኩት አግተውክ ነው አይደል? መጀመሪያ ስትንሽ ትንሽ አረፍ ይበል። ዋናው ነገር በሰላም መምጣቱ አደል? ልክ ነሽ ልክ። ወንድም የምትፈልገው ነገር አለ? አይ ምንም ነገር አልፈልግም። ደግሞ ደህና ነኝ፣ አትጨነቁ። ዝም ብሎ ነው አስሮ ይለቀቁ። ግን የሚገርመው ነገር ምንም አይነት ፍንጫ አልተው። ዋናው ነገር ደና መሆነ ነው። በእኔ ምክንያት አንድ ነገር ሆነ ቢሆን ኖሮ መቼም ራሴን ይቅር አልለውም። ተመልከቼ አሁን እዚህ ያለው ታርለ በቀደናኝ አትችነኝ ቅሺ። አዎ፣ ግን እንዴት አመለጥካቸው? እሩት ሳሚን ያስወጣኝ። ሳሚ እኮ ሳሚ እርግጠኛ? እኛ የምናውቀው ሳሚ ምን ነው? ገረምሽ እኔ ጥሩ ነገር ያልሰራም? እንደዛ ነው። ና ልቀፍ። ዛሬ በጣም ተኛል። አንተ ደግሞ ደህና ነገር አይወድልን እኔ አንቺ ቅፍ አላመረኝም። አንተ ግን ላደረግኩልህ ሁሉ ነገር ምላሹ ቡጢ ነው። ምን ላድርግ፣ አስገድደኸኝ እኮ። እኔ አላምናችሁ፣ እዛም ተደባደባችሁ። ፊቴ ላይኮ ትልቅ አሻራ ነው ያስቀምጠብኝ። ለነገሩ እኔ ጥፋተኛ፣ በጭራሽ ማዘን አልነበረብኝም ለሱ። ወንድሜ በቃ ይቅርታ ጠይቀው። እሱ ራሱ ነው ላይመስቀኝ ሞከረው እና እኔ እኮ አንተ የሰነዘርክብኝ ቡጢ መልሼ አንተ ላይ መሰንዘር እኮ አላቃተኝም፣ ግን የእናንተ ስንጣላ ሰዎች ይመጡብኛል ብዬ ነው ለዚህ ነገር የገፋፋኝ። አንተ ራስነ ግን ይሁን ችግር የለው፣ ከነ ይቅር ይቅር ታድርግልኝ። አንተነ መማታት አልነበረብኝም የእኔ ውድ ወንድም። ጨዋኮ ነክ። ሳሚ ዳዊትን ወደ ቤቱ እንዲመለስ ስላደረግ አመሰግናለሁ። ምስጋና አያስፈልገውም ግዴታ ነው የተወጡት። እኔ የምላችሁ ሰዎች፣ ቆይ ግን እህቴ ሴት ነች። የእሷ ነገር አትጨበጥም እኮ። ስለ እኔ ያላወቀችም እንዴ? አውቃለች። እና ስልክ እየደወለች ነበር። ወንድሜ መቼም ርቦሃል አይደል? ቆንጆ ምግብ እሰራልሃለሁ፣ በዛውም ቡና እመጣልሃለሁ። ሳሚ ሳሮን ያለችው ቦታ ነው እንዲያገኘው? አይ፣ ሌላ ቦታ ነው። ቆይ እሷ የምታውቀው ቦታ ነበር እንዴ? አዎ፣ የሆነ ቦታ ፈልጊው ብላላከችኝና ሳሚ መንገድ ላይ አግኝቶ ይመለሳል። እና ችግሩ ስገባ ዝም ብዬ ማየት ነበረብኝ። ጥሩ ነው ያደረግከው ሂዊ። አንቺ ግን ብቻሽን እዛ መሄድ አልነበረብሽም። ግን ሎች ከአሁን በኋላ አዲሽን ከእንደዚያ ነገር ውስጥ አውጪ። እሷ ብቻ ሳይሆን ሩትንም ብታስጠነቅቃት ጥሩ ነው። ግን እሷ መቼ የምትሰማ ሰው አይደለችም። በኔ በእኔ ምክንያት ምንም እንድትሆኑ አልፈልግም። አንቺ የመቸኮል ችግር አለብሽ። በአንድ ቀን ሁሉም ነገር እንዲደረግልሽ ነው የምትፈልጊው። እናት ብትሆን ስሜቱን ታውቃው ነበር። ምን የሚራራ አንጀት ስለሌለ ነው እንጂ መጨረሻ ላይ በቃ ሁሌም ስድብ ነው። አስራችሁ ሳስድቡኝ እኔ ላምልጥ። አሁን ይህን ሰውዬ ጥሩ ልበሉ መጥፎ ልበሉ ቶሱ። አንተ ግን ደህና ነህ ካደ? ደህና ነኝ። ቆይ ይህን ያልተጨነቀሽ ነበር በጣም እንጂ ሳሩን የእንቅልፍ ኪኒን ሰጥተሽን ነበር ማለት ነው።